የምትጠይቅበት ምክንያት አባቷ በቆሙ እያለ የኔ ምን ብዬ ነው የምጠይቃ የምመልስላችሁ። እውነት እኔ በጣም አንዳንዴ ጊዜ እግዚአብሔር ይቅር በለኝ ነው የምለው። ልጅቷ ጤነኛ ናት ነው የምለው። በቃ ሰው አባት ራሱ ፈቅዶ ወዶ ልጄ ላንቺ እንትን ብሎ ሲሰጥ ኦኬ፣ እሷ ደግሞ አባቷ አጠገቧ እያለ ያንን የኔን ጥላት ተዩ ራቂ ከሱ እያላት እሷ ይህ ሁሉ እንትን ብላ እኔ ከኔ በላይ ሰው የለም ብላ፣ አሁን ደግሞ የአባቷን ንብረት ፍለጋ በዛ አባቷ በሆነ ንብረት ቢሰጣት ምን እንዳሰበች ታውቃላችሁ? የሆነ ግማሹን የሆነ ድርጅት የሆነ እንትን ቢሰጣት በዛ እንትን ገብቶ ኤፍሬም ሙሉ በሙሉ የአባቷን ንብረት እንዲወስደው ለማድረግ ነው ወይስ ልጅቷ ምንድነው አላማዋ? እንዴት ነው የአባቷን ንብረት፣ ሰው በቁሙ የአባቱን ማለት በቁማቸውም ቢሆን ግዴታ መሞት የለባቸውም የልጃቸው ውርስ ማውረስ። ይሄ የቤተሰብ እንትን ነው አምናለው። ግን የእሷ ደግሞ ትንሽ ወጣ ያለ ነው። ሙሉ ምንም ሳይቸግራት የምትፈልገው እየተደረገላት እንዴት ንብረት ምንም ነገር ማለት የምትፈልገው እያደረገላት እንደሆነ ባለፈውም ተናግሯል። አሁን ምን አስባ ነው እንግዲህ ከድርጅቱ ድርሻዬን ብላ የምትጠይቀው? ከጀርባ ማን ነው? ምን እየሰራች ነው? ይቺ ልጅ። የሆነ ሰውማ በይ ብሏት ነው እንጂ ያባቷን፣ እንግዲህ በድርጅት ግማሽ ቢሰጣት ታስባችኋል? በዛ እየገባችሁ እንግዲህ ሌላዎቹን ኤፍሬም የተባለውን ሙሉ በሙሉ ወደ አባቷ ለማስጠጋት መልሶ በስንት ልፋት በስንት ድካም አይታችኋል፣ ያገኘውን መልሳ ልታስወስድበት። እኔ እንደዚህ አይነት ልጅ አይቻል አቅም። ሰው ለቤተሰቡ ይሞታል እኮ ሰው በውጭ ሀገር በአረብ ሀገር ሂዶ እኮ ለቤተሰቡ እኮ ጠዋት ማታ እረፍት አልፎ እሱ እየደከመ እሱ እየሞተ ለቤተሰብ ያኖራል። እሷ ደግሞ በሀገሯ ላይ ቁጭ ብላ ምንም ሳይቸግራት ለአባቷ ካጠገቡ ጥላት የአባቷን የሚገልሰው አባቷን የሚያሳድር ሰው ለሱ ጥላት። እንደዚህ አይነት ሰው ነው የእኔ ገጥሞኝ አያውቅም። ምን አይነት ጭንቅላት ነው ያላት ልጅቷ? ተፈቶ እንደገና መገጣጠም ያለበት ይመስለኛል ጭንቅላቱ። እንዲህ ከሱ ራቂ ከሱ ራቂ ከሱ ራቂ ሲላት፣ ጭራሽ ውርስ ፈልጋለሁ፣ ያለዚያ ልጅነቴን አንትንላለሁ። ታንሳ ካልፈለገች እሷ ወዱ አይደለም። እሱ ሲጀምር ባለፈው ተናግሯል። ልውልን አክብሮ እናቱን አክብሮ የልውልን ልዑልን ዓመፅ ምግኖ መርቆ ከዚያ ሁሉ ጭንቀት ከዚያ ሁሉ እንትን አውጥተኛል ብሎ የረገዛ ልጁ ግነት ከጀርባ ሆና ሌላ እንትን እያመጣች ለአባቷ ጥላት እየተካችለት ነው ያለችው እና እኔ ጭንቅላቷ የሆነ ችግር ባይኖርበት የዚች ልጅ መቼም፣ ለወላጅሽ ወስደሽ ጥላት ካጠገቡ አብሮ እንዲኖር አብሮ እንትን እንዲሰራ ትፈልጊ ኦሬዲ ድርጅት አይታችኋል። በስንት መከራ ሰው ሁሉ እስከ መሞት የደረሰበት እንትን ነው ይሄ ነገር። በስንት መከራ ልውል አስመልሶለት፣ አሁን ደግሞ ለዚህ ኤፍሬም የተባለው ሰው እያሳልፋ ለመስጠት ኦሬዲ። የምትፈልገው ነገር እየተደረገላት ምን አስፈለገ ከድርጅቱ ግማሽ መውሰድ። ሁሉ ትንሽ ጉንፋን ይዞኛል፣ ምንም አልተሻለኝም። ለዛ ነው እቺ ጨጓራ የሆነች ልጅ አናደደችኝ። በጣም አሳዘነኝ። በቃ አባቷ አሳዘነኝ። የወላድ መሀን አደረግሽኝ እያለ እንደዛ እንደ ሴት ልጅ ሰቅሰቅ ብሎ እያለቀሰ የገዛ አባቷ። እንዴት አይነት እንዴት አይነት ልብ እንዴት አይነት አረጌታ ስንቱን አየን ስንቱ ሰው እኮ አንዳንዴ ላያስችል አይሰጥም። እውነት ላያስችላችሁ አይሰጣችሁም። የእሷ ደግሞ ከፋ። አንድ ሰው ሲቸግረው ነው ከቤተሰብ የሚጠይቀው አይደለም? ውርስም ወየሆን የሚፈልገው ሲቸግረው ነው። እሷ ደግሞ ምንም ሳይቸግራት የምትፈልገውን እየተደረገላት ለዛ ሰው አሳልፋ ለመስጠት ብቻ ስትል ድርሻዬን ብላ የምትጠይቅበት አሁን ባለቀ ሰዓት፣ አንደኛ ለልውል ልውል ከነገራችን ላይ ምንም አይመለከተውም። እዚህ ጉዳይ ላይ መውጣት ይችላል እሱ ሰባውነት እንደ ሰው ተሰምቶት ነው አባቷን ለመርዳት ነው እንደዚህ አይነት ችግር ውስጥ የገባው እንጂ ልውል ይህን ያክል የሚያሳስብ ይሄን ያክል የሚያስጨንቀው ጉዳይ አይደለም። በመጀመሪያ ማለት ነው። የልጅቷን ችግር የልጅቷን እንትን እዛው ራሷ መፍታት ትችላለች። ሉልን ማስገባት አትችልም። ግን ደግሞ አባቷ ያሳዝናል፣ በአንድ በኩል ስታዩት የገዛ ልጁ ከዛ ከገዛ ጠላቱ አብሮ እንዲሰራ እንግዲህ ይህንን እንትን አሁን ድርሻ ያለች የጠየቀችውን ቢሰጣት። አሳልፋል ኤፍሬም ነው የምትሰጠው። ኤፍሬም ደግሞ ምንድን ነው የሚባለው? አብረው በሸር አድርገው የሚሰሩት ስራ የለም። እንደዛ አድርገው ለመስራት በዛ ገብቶ ደግሞ እንደገና መልሶ አባታቸው አባትየውን መምተኛ አድርጎ ሙሉ በሙሉ ለራሱ ሊወስድ ነው የሚፈልገው። ኤፍሬም የተባለው ይሄ ሰውዬ ባዳ ነው። መራራት ያለባት ለአባቷ ማዘን ያለባት የገዛ ልጁ ናት። እሷ ካራራችለት ማን ነው ለአባቱ? የትኛው ሰው ነው ለአባቱ ጠላት፣ ለአባቱ ደመኛ፣ ለአባቱ የሆነ የሚያሳድደው ሰው ካጠገቡ አብሮት ካልሰራ ብሎ እንደዚህ የሙጥኝ የሚለው እንዴት አይነት ክፋት እንዴት አይነት ጭካኔነት ነው? ምን አይነት ልቦና ቢኖራት ነው። እዚህ እናቷ በህመም እየተሰቃየች የት እንዳለች ለእናቷ አንድ ቀን ብላን ትሳትት፣ ልዑልን ማመስገን ሲገባት፣ አባቷ ከዛ ጨለማ አውጥቶ ስንት መከራ በእግሩ ቆሞ ማሄድ ሰውዬ አሁን ላይ ሙሉ ጤነኛ ሆኖ ሲንቀሳቀስ፣ አንተ ነህ አባቴን ለዚሁ ሊያበቃው አንተ ነህ ብላ ጤነኛ ብትሆን ልዑልን ታመሰግን ነበር። እሷ ግን ለልዑልም ጠላት እያመጣች ለአባቷም ጠላት እያመጣች ከመሃል ላይ እሷ እንደፈለገች እንደፈለገች እየተንቀሳቀሰች ነው ያለችው። ማነው ስልጣኑ የሰጣት ለዚች ልጅ? እውነት አንዳንዴ ኮሜንት የምትጽፉት ሰዎች በትክክል ናችሁ በትክክል። ለምን አትታሰርም? ለምን ለእሷ ስንት ከእሷ ጀርባ ያሉት እየታሰሩ ለምን እሷም ዝም እንደተባለች የምትሉ ሰዎች እኔ ደግፋችኋለሁ። ልውል ለምን እሷ ላይ እንደራራለት አላቅም? ልጅቷ ከጀርባ ሁና እያንዳንዱ ሰከንድ ለእሱም ለአባቷም ረረረ ጉደኛ ናት። ስንት ስንት ስንት ጉዳይን እንደው በዚህ ሰሞን እንደው በ2018 እንኳን ሰላም እንገኛለን ሰላም ያሰማን እያለን ገና ከሀ ብለን ከመጀመራችን እንደዚህ አይነትም ሰው አለ። በየቤቱ ስንት ጉዳ አለ ጎበዝ፣ ተነግሮ ተሰምቶ ተነግሮ ተነግሮ ተነግሮ የማያልቅ? የሰው ጉድ! የዚች ደግሞ የክፋት ክፋት ለወላጇ ለአባቷ ያራራች ለልዑል ትራራለች ብላችሁ በፍጹም እንዳታስብ በፍጹም ማለት ነው። መጀመሪያ ለሰው ልጅ ክብር ሲኖራት መጀመሪያ ለሰው ለወለዳት አባቷ ለወላጅ አባቷ ክብር ሲኖራት ነው ልዑልን የምታከብር እች ሴት። እኔ አሁን አስጠልታኛለች። በቃ እያንዳንዱ የምሰራቸው ስራዎች፣ እያንዳንዱ የምትሄድበት እርምጃዋ ጭካኔ የተሞላ። እኔ ምለው ይሄ ፍሬም የተባለው ምን እያላት ነው? ምንስ አምጭ እያላት ነው? ይህን ያክል ልጅቷ ጨካኝና ረመኔ እንድትሆን ያደርጋት ፍሬም ምን አይነት ሰው ቢሆን ነው? ሰው እንዴት ነው? እንደ ጭቃ ጭቃ ነው አንቦልቦለሽ የሆነ ነገር የምትሰሪው ልጅቷን እኮ እንደ አዲስ እኮ ነው የሰራት። የድሮ የልሳ የለችም። እኔም ማቃት የልሳ አይደለችም አሁን እኮ ሌላ ሌላ። በቃ ተሰርታ ፈርሳ እንደገና እንደ አዲስ የተሰራች ነው የሚመስለኝ። አነጋገሯ ክብር የላት ዝም ብላ እንደመጣላት ነው የምትናገረው። አረ የሆነማ ችግር አለው ወገን። በደንብ መመርመር አለባት ልጅቷ፣ በደንብ ጥናት ያስፈልጋታል። ጸበል ወስዶ የሚያስጠምቃት እጅና እግሯን አስሮ ወሽዶ የሚያስጠምቃት ብገኝ ወደ ራሷ ቢመልሷት የተሻለ ነው። ክፉ እንትን ምንድን ነው ጥላት ሳታመጣበት ኦሬዲ። አሁን ስለጠየቀች ለአባቷ ውርስ እፈልጋለሁ ብላ አባቷ ተነስቶ ይሰጣታል ማለት አይደለም። አይሰጣትም በፍጹም አያደርገውም። ግን የእሷ ድፍረቱ መጠየቋ ነግም ሌላ ነገር ማለቱ አይቀርም እና ልጅቷ ከጤናዋ አይደለም። እንግዲህ የቅርብ ዘመዶች እንግዲህ የሆናችሁ ሰዎች እና እንደኔ እንደኔ ኤልሳን የምታቋት የቅርብ ሰዎች ልጅቷን ወስዳችሁ እምነት ቦታ ብታስጠምቋት ወደ ራሷ ትመለሳለች ብዬ አስባለሁ፣ እና ለሰውም የምትራራለች ትሆናለች። እንደዚህ አይነት አውሬ የሆነችው በጤናው አይመስለኝም። ሰው በጤናው ለወላጅ አባቱ እንደዚህ አይነት መልስ አሁን በዚህ ሰዓት እንደዚህ አይነት ጥያቄ ይጠይቃል ብዬ አላስብም። ምን አይነት አልበብስ እንደሆነች አላቅም አረ ስንት ጉዳለች ስንቱን ጉዳይ ነው በዚህ በትንሽ ቀን አቤት እንደድ ሁልቻ የለምናት ሁሉንም ሰው በአመሉ ያስተናግዳሉል ድራማ እየሰራችባቸው እየቀለደች እየቀለደች ነው ያለችው በሰው ህይወት እየቀለደች ወይኔ የተያዝሽ ኤልሳ አልኩኝ ማነው? ኤፍሬም የተባለው የተያዘ ቀን ያሳያል። እንደዚህ ማነው ስሙ መስፍን የተባሉ ታስታውሳላችሁ? ዛብሮ ዛብሮ ዛብሮ ዛብሮ መጨረሻው የት እንደሆነ አይታችኋል። እንግዲህ ይህ ሰውዬም ልክ እንደሱ ከኔ በላይ ሰው የለም፣ እኔን የሚይዘኝ ሰው የለም። ሞት ማይነካቸው፣ ህመም ማይነካቸው ነው የሚመስላቸው በቃ። እንደዚህ ገንዘብ ልባቸውን ድፍን ያደረገው ድፍን የተደፈኑ ሰዎች በፍጹም ህሊና ቢሶች ናቸው ፣ ሚራራ አንጀት የላቸውም። ልጅቷን ጭራሽ ያልሆነ የሆነ ነገር እየደለለ ከአባቷ ጋር እንድትለያይ ኦልሬዲ ልውልጋ ስጦሱን ይዛት ሄድ፣ ተለያይተዋል፣ ጨርሰዋል። ምንም አይነት ጉዳይ የላትም። ግን ደግሞ ልውል አባቷ እንደዚህ እየተሰቃየ በኤፍሬም ምክንያት ቆሞ ዝም ብሎ አይ ችግር ውስጥ ታስገባዋለች። ልውልን አባቷን ለማገዝ ሲል ልውል ሌላ ችግር ውስጥ ታስገባዋለች። አሁን ይህ ውርስ የሚለውን ከነጭራሹ ካልተወች ካልዘጋች በስተቀር አይዶን ነው ምን አይነት ችግር እንደምታመጣበት አላውቅም። ማን እንደሚመክራት ከጀርባ ምን እንደምትባል እሱን እኔ ምንም ማውቀው ነገር የለም። ልጅቷ ብቻ ክፉና አረመኔ ጨካኝ ሆናለች። አቤት ስንት ጉድ አለ ጎበዝ፣ ስንት ጉ ስንት ጉድ እኔ ያሳዘነኝ አባቷ ነው። በጣም ስቅስቅ ብሎ እንደ ሴት ልጅ እያለቀሰ ልጅ ወደ ራስሽ ተመለሽ፣ ከራስሽ ጋር አይደለሽም፣ እናትሽ ሰው ያስፈልጋታል በአሁኑ ሰዓት፣ እባክሽ ይህን ሰው ታይ እያለ እያለቀሰ እየለመናት፣ እሷ ግን ወይ ፍንክች። እና በጤናዋ ነው ብላችሁ ታስባላችሁ እናንተ? አባቷ እየለመናት ባለፈው አባቴን በጣም ነው የምወድ ለሱ የፈለገው ሕይወቴን ምሰጣለው ስትል የነበረችው ልጅ በሰከንድ ቅይይር ቅይይር ብላ አሁን ረ እንደሆነ። አንዳንዴ ግን ዝም ብላችሁ ስታዩ ሰውን እንደው ግርም ነው የሚላችሁ። በቃ ምን አይነት ጊዜ እንደደረስ ምን አላውቅም። ሰው በአባቱ ላይ እንደዚህ ዘመቻ ዘመቻ በሉት በቃ ዝርፊያ ዘመቻ ዘመቻ ፈጠረች እኮ ምን እንደምትሆን መጨረሻዋ ምን እንደምን አላውቅም። የዚች ልጅ ሌላ ሰው ችግር ሳትከት ራሷን ብቻ ይዛ የምትሄድ ቢሆን ችግር የለውም፣ ግን ከጀርባ ደግሞ ብዙ ሰዎች አሉ እሷን የሚከታተሉ የልውል ሰዎችም እና ለእነሱ ነው የማስብላቸው፣ ለልውል ለአባቷ። እሷ እኮ ተዋት፣ እሷ ከራሷ ጋር ስትሆን እንገናኛለን። እና ጋይዝ እስኪ እናንተ ምን ተሰማችሁ? በዚህ በውርሱ አባቷን እንደዚህ እያስለቀሰች እናንተስ ምን ትላላችሁ? ልጅቷ ከጤናዋ ነው ትላላችሁ ወይ? እስኪ አስተያየታችሁን ጻፉልኝ። ቪዲዮ ደግሞ ፕሌስ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ለማንኛውም የዛሩ ቪዲዮ እንግዲህ ይመስላል ከተመቻችሁ፣ እንዳልኳችሁ ላይክ በማድረግ ብትጀምሩ ደስ ይለኛል። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ወዳችኋለሁ። ፍቅዳችሁ ወዳችሁ ለምታበረታቱ እህት ወንድሞቼ ከልብ ነው ማመሰግነው። ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።